ላይ ኦፍኮርስ ማነው ዮሐንስ ወንጌል ምዕራፍ አምስት ቁጥር ሀያ ሁለት ጀምሮ ያ ሰዎች ሁሉ አብን እንደሚያከብሩት ቁጥር ሀያ አንድ ላይ አብ ሙታንን እንደሚያነሳ ህይወትንም እንደሚሰጣቸው እንዲሁ ይለናል። ልክ አብ እንደሚያደርገው ማለት ነው። ወልድ ደግሞ ለሚወዳቸው ህይወትን ይሰጣቸዋል። ልክ እንዲሁ አብ ህይወትን እንደሚሰጥ ወልድ ህይወትን መስጠት ይችላል ይለናል። ሰዎች ሁሉ አብን እንደሚያከብሩት ወልድን የሚያከብሩት ዘንድ አብ በሚከብርበት ገንዘብ ወልድ ይከብር ዘንድ ማለት ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው ስንኳ አይፈርድም፣ ወልድን የማያከብር የላከውን አብንም አያከብርም ብሎ ሲናገር ስለዚ አብ በሚከብርበት ክብር ወልድ ይከብራል። አብን እንደምናከብሮ ነው ወልድንም እንድናከብር የታዘዘ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ነው ወልድን የምናከብረው ነው። ሂድ አትየላ፣ አንዴ ጀማል የካሞራት በፊት አኬ አንደኛው ዮሐንስ አምስት ሀያንም ጨምርለት እና ከዛ ጥያቄውን ትቀበለዋለህ። አንደኛው ዮሐንስ አምስት ሀያ፣ አንደኛው ዮሐንስ መልእክት አምስት ሀያ። በጣም ይቅርታ፣ ሰላም ብያቸው ላቸ፣ ሰላም ለአንተ የሆነ ያሪዱ አንደኛው ዮሐንስ መልእክት አምስት ሀያን አኬ አንብብለት እና የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለ እሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ያው ቀጥታ ስለ አምልኮ ምናምን የጠየከው። በርግጥ ግን እዚ ጋር ክሊየርሊ እውነተኛ አምላክ ከተባለ እውነተኛ አምላክ ተብሎ አምልኮ የማይገባው የለም። አለቀ። ላውራ ይቻላል። አውራ እኔ ለጠየኩት ጥያቄ ፍጻሜውን እንጂ ያሳያችሁን አምልኮ ለከሌ እንደተባለ አይተናል። አብረሃል ላይ መልስልኝ። ና እዛ ላይ አንድ ጥያቄ ላንስ። ምንድን ነው ጥያቄ አልገባኝም። በነገራችን ላይ እንግዲህ ጠይቀህ ልክ ሲመለስል አይ አልመለሳችሁልኝም ብሎ እንግዲህ የተለመደ ነው፣ ግን ቀጠለሽ ጥያቄ ነው። ወደ ኋላ ማለት አምስት ቁጥር ላይ ማለት ከመላእክትስ አንተ ልጄ ነህ እኔ ዛሬ ወለድኩህ ሲለው ኢየሱስ ክርስቶስ ከመላእክት ጋር እዚህ ጋር አስቀምጦት አባቱ ወይም አብ ማለት ነው። አንተ ልጅነን ዛሬ ወለድኩ ብሎ ሲያስቀምጠው ማለትም ይቅርታ ሲያስቀምጠው ሲል አንተ ልጅነን ዛሬ ወለድኩ ደግሞ ምን አባት ሆነዋለሁ ሲል ማለት ነው። እዚህ ጋር ዛሬ የምንለው ቃል ከትላንትና ከሚመጣው ነገር ወይም ከሁለት አይተ መካከል ላይ የሚገኝ ዛሬ ነው እና ኢየሱስ ዛሬ እዚህ ይቀድመዋል ማለት እንችላለን። እሺ ዛሬ የሚለው ቃል ዘላለምን ሊያመለክት ይችላል። ዛሬ የሚለውን ቃል የተናገረው ማነው ነው እዚህ ክፍል እንግዲህ እዚህ ጋር ከመላእክትስ ሳንተ ልጄ ነህ ብሎ ያስቀመጠው እግዚአብሔር አብ እንደሆነ ነው። አንተ ቅድም ያስነበብከን ማለት ነው፣ እኔም እያልኩ ነው። ስለዚህ ዛሬ የሚባል ቀን ኢየሱስ ክርስቶስን ቀድሞታል ማለት እንችላለን። አይደለም፣ እንደዛ አይደለም። ላሳየህ እኮ ነው። ዛሬ ያለው እግዚአብሔር ነው። በእግዚአብሔር ዘንድ ዛሬ ዘላለም ሊሆን ይችላል። አንደኛ ይሄ ነው። በእግዚአብሔር ዘንድ ዛሬ የሚለው ቃል ለምሳሌ አርጌኝስ ዛሬ የሚለውን ዘላለም ብሎ ይፈተዋል። ስለዛ፣ ምክንያቱም በእግዚአብሔር ዘንድ ትላንትናና ነገ ስለሌለ ማለት ነው። ከእኛ አንጻር ነው ትላንት፣ ዛሬ፣ ነገ የሚሉ ቃላት ያሉት ከእኛ አንጻር ሲነገሩ እንጂ በእግዚአብሔር ዘንድ ዘላለም ሁሌም ዛሬ። ስለዛ ከዘላለሙም ከእርሱ የሚወለድ ነውና አንዱ ይሰማል። ይቅርታ ከተደረግኩ ማለት ነው። ዛሬ የሚለው በእግዚአብሔር ዘንድ ዛሬ የሚባለው ነገር ለሱ ሁሌም ዛሬ ነው ከተባለ፣ ምንድን ነው ማስረጃችን ከፍጥረትም በፊት ከዘላለሙ እንደሆነ? እሺ ማስረጃችን ከዛ እዚሁ ጋር ብዙ ሳንርቅ ከፍ በለት ቁጥር ሁለት ላይ አንብብ። ውስጥ ምን ይላል? ሁሉም ወራሽ ባደረገው የሚለን ወራሽ እንዳደረገው ይናገራል። ደግሞ አለማትን በፈጠረበት ሲል በልጁ እንደፈጠረ ይናገራል። አረ አንብብ ነው ያልኩ። አለማትን ሁሉን ወራሽ ባደረገው፣ ደግሞ አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የባሕርዩ ምሳሌ ሆኖ ሁሉን በስልጣኑ ቃል የደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። አለማትን የፈጠረው በምን ይላል? በልጁ። ፈጣሪው ማን ነው? አኬ ችግር የለም እግዚአብሔር በልጁ ስለዚህ ልጁ ፈጣሪ እንዳልሆነ መረዳት እንችላለን። አለ ፈጣሪ ነው በልጁ ተፈጥሮ ልጁ ፈጣሪ አይደለም ትላለ የተፈጠረው በልጁ ነው እየተባለ አንዴ ወደዛ ይድልሉ። ችግር የለም ግን ፈጣሪው ሌላ ነው አለ። አረ በቅዱስ ሚካኤል፣ አረ ልጁ ራሱ ፈጣሪ ነው። ግን እንዴት ነው የተፈጠረው ሲባል አብ በቃሉ እንደሚባለው አሁን እዚህ ጋር ቃል ፈጣሪ አይደለም ማለት አይደለም። ግን ፍጥረቱ ላይ ግን ያላቸው ኢኮኖሚን ስናይ አብ በቃል ወይም አብ በልጁ ልክ እንደዛ ማለት ነው። ስለዚ የሁሉ ነገር አንድ የሁሉ ነገር አስገኝ ፈጣሪ እግዚአብሔር በልጁ በኩል ያደረገው ነው። ስለዛ ክርስቶስ ኢየሱስ የሁሉ ነገር ገዢ ነው፣ የሁሉ ነገር ፈጣሪ ነው፣ የሁሉ ነገር አስገኝ ነው። እንዴት ነው የፈጠረው ከተባለ በእርሱ በኩል አድርጎ ከመፍጠሩ አንጻር እንዲህ ተብሎ ይነገርለታል። አሁን ይህ ግን ወደዛ እመለሳለሁ። አሁን በጣም ርዕሳችን ሚስ እያደረግን ነው። እግዚአብሔር ዓለማትን በፈጠረበት በልጁ ተብሎ ተነግሮለታል። ስለዛ ልጁ ከፍጥረት በፊት ነበር። አልነበርም እኮ? አሁን ከአንድ ጀምሬ ለሁለቱ ማገጃ ላንብበው ይቻላል። አንብበውና እና አንብብ ቁጥር አንድ ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ የተባለው የትኛው እግዚአብሔር ነው? እግዚአብሔር ወልድ ነው? እግዚአብሔር መንፈስ ቅዱስ ነው ነው እግዚአብሔር አብ? አይ እዚህ ጋር እየተናገረ ያለው ስለ አብ ነው። ኦኬ፣ በጣም ጥሩ። ስለዚህ አብ ነው እዚህ ጋር እየተናገረ ያለው። ሁሉን ወራሽ ባደረገው ዓለማትን በፈጠረበት ሲል ዓለማትን በልጁ ፈጥሯል አይደለ? እግዚአብሔር አብ። ትክክል ነው። አሁን የጠየኩህን እየመለስክ ነው ግን፣ አይደል? አዎ ችግር የለም ስለዚህ ፈጣሪው እግዚአብሔር አብ እንደሆነ በልጁ እንደፈጠረ ነው የምንረዳው እንረዳው አይደለ? እንግዲህ ልጁ እንደፈጠረ ይሄንን ተረዳ እንጂ እግዚአብሔር ይባርካል እግዚአብሔር ዓለም የተፈጠረው አብ በልጁ ዓለም የፈጠረው የሚለው እምነት በልብህ ላይ ይንገስ እንጂ ከዚህ በላይ ምን የሚያስፈልግ ነው እኮ አብ በልጁ ዓለማትን ፈጠረ ልጁ በኩል ፈጠረ እንጂ እግዚአብሔር ልጁ ፈጣሪ አይደለም አይደለ? እዚህ ጋር እንደምንረዳው ማን ነው እስኪ ልጁ ፈጣሪ አይደለም ያለ ህይወቱ ጋር ነው ፈጣሪ አይደለም ልል የቻልኩት ከዚህ ከጠቅሱ ነው። ሁሉን ወራሽ ባደረገው ፈጣሪ አይደለም። ቆይ አንዴ፣ ዓለማት በአብ ተፈጥረዋል። አኬዋ በጣም ይቅርታ፣ ቆላሴስ ላይ ሄደ። ዓለም በአብ እንደተፈጠረ ታምናለህ አይደል? አለም እኮ እዚህ ጋር በጥቅሱ መሰረት ማመን ሳይሆን በአብ እንደተፈጠረ ታምናለህ አታምን? እምነት ስትል ምን አይነት እምነት አለም በአብ እንደተፈጠረ ወይም በእግዚአብሔር እንደተፈጠረ እኮ እምነት ስትል ምን አይነት እምነት ነው? ታምናለህ ስትለኝ፣ በጥቅሱ መሰረት። አዎ እያወራን እኮ ነው። አንተ አለም በመጽሐፍ ቅዱሱ መሰረት በመጽሐፍ ቅዱሱ መሰረት አለም በአብ እንደተፈጠረ ታምናለህ? አምናለሁ። በጥቅሱ መሰረት አዎ። እሺ፣ አሁን ተመልከት። አለም ጥቅሱን ሚል። እሺ፣ አለም በአብ ነው ያልከው። አሁን ጥቅሱ የሚለው አለም ግን በልጁ ነው የሚለው ሲ በልጁ በ የሚለው ለልጁ ነው የተሰጠው። ለምሳሌ እያየ ነው ወዳጅ፣ እያየ ነው አለም ን ው አለም በአብ ተፈጠረ። አንዴ ቆይ፣ አለም በአብ ተፈጠረ የሚለው እንቀበላለሁ አልክ። ስለዚያ በአብ ተፈጠረ መባሉ አብ ፈጣሪ ለመሆኑ ምንም አያጠራጥርህም። ማለት በአብ ተፈጠረ ቢባልም፣ እባክህን አንዴ ጀማል፣ አንዴ እኩል አታወራ። በአብ ተፈጠረ ዓለም በአብ ተፈጥሯል ቢባል አብን ከፈጣሪነቱ የሚለየው ነገር አይደለም። ለአንተ እንግዲህ አብ ፈጣሪ ነው እያልክ ነው። በመጽሐፍ ቅዱሱ በአብ ተፈጠረ ቢባል ምንም ችግር የለብህም። እንግዲህ አውስ ወል በልጁ ተፈጠረ ይላል። አዎ በልጁ ስለተፈጠረ ልጁ ፈጣሪ ተብሎ ይጠራል። ምክንያቱም እነዚያ የተፈጠሩት ካለመኖር ወደ መኖር የመጡት ሁሉ በእርሱ ነውና በኢየሱስ ነው የተፈጠሩት። በኢየሱስ ስለተፈጠሩ በልጁ ስለተፈጠሩ እንግዲያውስ እርሱ ፈጣሪ ተብሎ ይሄ ነው እንትን ማማ አንድ እሺ ጀማል የሚሰማ ከሆነ ፈጣሪው ማን ነው? ተነጠሉ፣ እግዚአብሔር አለ። ተነጠሉ አብ አይባልም። ተነጠሉ አብ አይባልም፣ ምክንያቱም ያለ ወልድ የተፈጠረ ምንም ነገር የለም። ያለ ወልድ የተፈጠረ ምንም ነገር ስለሌለ ፈጣሪው አብ ብቻ ነው አይባልም። አዎ ፈጣሪው አብ ነው ልትል ትችላለህ፣ ግን ነጥለህ፣ ግን አይደለም በልጁ ስለሚል ስለዛ የፍጥረት ነገር የሚሰጠው ለአብም፣ ለወልድም፣ ለመንፈስ ቅዱስም ነው። አሁን እዚህ ክፍል ላይ ብቻ ተረጋግተን ሚካልን ለአብም፣ ለወልድም የፍጥረት ነገር የሚሰጠው ለአብም፣ ለወልድም እንጂ ለአብ ብቻ አይደለም። አሁን እያነሳሁት ነገር ግን ልጁ ከፍጥረት በፊት ነበረ አልነበረም? ኦኬ፣ እሺ አሁን እንይራለን፣ እዛ ዛሬ ከሚለው ጋር እንይራለን። እዚህ ጋር ሁሉ አንዴ ልጁ ከፍጥረት በፊት ነበር አልነበረም። ከፍጥረትማ ዛሬ ወለድኩ ብሎታል። ዛሬ እንደሚቀድመው እኮ አየህ፣ ልጁ ከፍጥረቱ ከፍጥረት በፊት ነበር አልነበረም። ቁጥር ሁለት ላይ ቁጥር ሁለት ላይ እዚህ ምናየው ላይ ነው ሁሉን ወራሽ ባደረገው ቢል፣ ሁሉን ወራሽ ባደረገው ሲል ከፍጥረት በፊት ነው ወይ ብላ እየጠየቀኝ ነው። ሁሉን ወራሽ ባደረገው ደግሞም ምንን በፈጠረበት ይላል? ዓለማትን በፈጠረበት በልጁ። አዎ ዓለማትን በፈጠረበት በልጁ ስለዚያ ልጁ ከዓለማት መፈጠር እንኳን አስቀድሞ ነበር አልነበረም? ልጅ ምን አልከኝ? አታዘገኝ፣ እንደው በቅዱስ ሚካኤል እኔ ይደክመኛል። በቃ እንደው በቃ ሌላ ሰው ካረ ያማራል። ይጀማል ሁን ብለህ እያደረከው ስሩን ያማራል። አለም ፍጥረት በፊት ነበረ አልነበረም? እኮ ሁሉ ወራሽ ሲያደርገው እኮ አለም ስለነበረ ነው ሁሉን ወራሽ ያደረገው ሲለን እኮ ምኑ እንረዳት? አለ ኧረ እባክህን መስቲ የጠየኩን በግልጽ መልስልኝ። አለማት ከመፈጠራቸው በፊት ልጁ ነበረ አልነበረም? አለማት ከመፈጠሩ በፊት እዚህ ጋር እያስረዳን ያለው በልጁ እንደተፈጠረ ነው ጥቅሱ ላይ ያለው። አዎ ትክክል ነው። አለማት የተፈጠሩት በልጁ እንደሆነ ጥቅሱ ይናገራል። አልተሳሳትክም። ግን ስለዚ አሁን አለማት ከመፈጠራቸው በፊት ልጁ ነበር አልነበረም? ልጅ ነበር አልነበረም? ልጅ ኢየሱስ ክርስቶስ ቡና እንደሰዎች። ኧረ በቅዱስ ሚካኤል፣ ኧረ ተው አትጫወቱብን። እየገባችሁ ለእምሮ መልስልኝ። የመለስኩልህ ነው ልጁ ልጁ አለማት ከመፈጠራቸው በፊት ነበር ወይስ ከፍጥረት ሁሉ በፊት? ከፍጥረት ሁሉ በፊት ነበር ወይስ አልነበረ አልነበረም? እንዴት ይኖራል? ዛሬ ወለድኩ እያለው፣ ዛሬ ካልነበረ ካልነበረ እንዴት አለማትን ፈጠርብት? በሌለ ነገር የፈጠረው እኮታች ጋር ዛሬ ወለድኩ ይለዋል እኮ ዛሬ የሚለውንማ አነገርኩህ ለእሱ ማብራሪያ ነው። ወደዚህ ያመጣሁት ወደዚህ ያመጣሁ ሳመጣ ከመጽሐፍ ቅዱስ ጋር ቀጥታ ተላተም። ምክንያቱም እዛ ክፍል ላይ ያለው በራስ ስለተረዳው አሁን እየጠየቅኩ ያሉት ምንድን ነው? አለማትን ነው። ከአለማት መፈጠር በፊት ልጁ ከሌለ እንዴት ነው በልጁ አለማትን የፈጠረው? ዛሬ በሚባል ቀን ከወለደው በኋላ ነው አለማትን የፈጠረው በልጁ። መቼ ነው ያ ዛሬ? ከመቤታችን ሲወለድ ነው፣ ከቅድስት ድንግል እንግዲህ አንድ ማዴታ አውቃለሁ። ዛሬ የሚባል ቀን ከእቀማታ ከሆነ በቃ አታወራ ጀማል፣ ካላወቅ በቃ አታወራ፣ ባታወራ ይሻላል። የማታውቀው ከሆነ ማለት ነው። የማታውቀው ከሆነ ለክርክር ሳይሆን መምጣት ያለብህ ለጥያቄ ነው። አየህ፣ የሆነ ቦታ ላይ የሆነች ቦታ ለመዝጋት፣ ለመደፈን፣ ለመሸፈን ስትሞክር ሌላ ቦታ ላይ ይከፈትብሃል። አንድ ቦታ ጋር ሄደህ ለመሸፈን ያችን ቦታ ደግሞ ስትሄድ ሌላ ቦታ ጋር እየተከፈተብህ ተቸገርክና መጨረሻ ላይ እኔ እሱንማ አረ ምናውቃለው አልክ። ስለዛ እኛን ጠይቀን እኛ ቀለላል ለማስረዳት እንሞክራለን። በአጭሩ ዛሬ ወለድኩህ የሚለው አክ በሁለት ሊፈታ ይችላል። በእርግጥ በሁለት ሊፈታ ይችላል። ግን የመጀመሪያ ትርጉሙ ግን በእግዚአብሔር ዘንድ ዛሬ ዘላለም ነው እና ምክንያቱም እግዚአብሔር ከአለማት ውጭ ስለሆነ አክ አለማት የተባለው እዚህ ጋር ኤዮንስ ነው የሚለው ግሪኩ ጊዜ እንደማለት ነው፣ ዘመናት እንደማለት ነው። ቅዱስ ዮሐንስ አፈ ወርቅ ደግሞ ይህን ይዝና ዓለማትን በፈጠረበት የሚለውን ጊዜያትን በፈጠረበት ስለሚል ቀጥታ የግሪኩም ጊዜያት እንኳን የተፈጠሩት በእርሱ ነው። ስለዛ ከጊዜ ሁሉ በፊት ልጅ ነበር፣ ወልድ ነበረ ማለት ነው፣ ያስቀምጣል። ስለዛ ከዘመናት ሁሉ በፊት ነበረ። ዛሬ የሚለው በእግዚአብሔር ዘንድ ዛሬ አሁን ሁሌም ፕሬዘንት ነው በቃ፣ በእግዜር ዘንድ ትናንት የሚለው የለውም በእግዜር ዘንድ ወይም ነገ የሚለው የለም። እነዚህ የምናልፋቸው ቀናት፣ ወደፊት የምንጠብቃቸው ቀናት ምናምን ለእኛ ነው ያሉት። በእግዜር ዘንድ ግን ሁሉም ነገር አሁን ነው ሁሉም ነገር በእግዚአብሔር ዘንድ ሁሉም ነገር አሁን ስለሆነ ዛሬ ስለሆነ ከዛ አንፃር ሊተረጉም ይችላል። ስለዚህ ከዘላለሙም ያ ቃል ነበረና፣ እባክህን አንተ ስማ እስቲ መጀመሪያ ስትጠየቅ አራቅም ተዳለ ሲመለስ ደግሞ ለማውራት ተገባለ፣ እንዴት ይሆናል? ስለዚ ከፍጥረት ሁሉ በፊት ልጁ ነበረ ወይ ስለው የለም አለኝ። ግን አለ አንደኛ ይሄው ባይኖር ኖሮ አለማትን ባልፈጠረበት ነበረ። ሲቀጥል ደግሞ ቃል በቃል መጽሐፍ ቅዱሳችን ከፍጥረት ሁሉ በፊት እንደነበረ ነግሮናል። ቆላሲስ ምዕራፍ ነው ቁጥር 15 ላይ እርሱ የማይታየ አምላክ ምሳሌ ነው ካለ በኋላ፣ አሁን ቅድም ያነሳንላችሁ ጥቅስ ማለት ነው። የሚታየውም የማይታየው፣ አለቅነት፣ ስልጠናት፣ ዙፋናት፣ ጌትነት፣ በሰማይም ያለው በምድርም ያለው ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው ይላል። ከማን በፊት? ከፍጥረት ሁሉ በፊት። ስለዚ አሁን እስላሞች ልናገር የምችለው ምንድን ነው? መጽሐፍ ቅዱስ ምንድን ነው፣ ፈጣሪ አይደለም አምላክ አይደለም ብላችሁ እንደ አትምጡ። ይሄ በጣም ሼም ነው። መጽሐፍ ቅዱስ ይዘህ ኢየሱስ ክርስቶስ በመጽሐፍ ቅዱስ አምላክ አይደለም ፈጣሪ አይደለም ፈጣሪ አይደለም ተብሎ አይመጣም። ይሄ በጣም በጣም ድንቁርና ነው። ባይዘህ ወይ መጽሐፍ ቅዱስ የእኛን መጽሐፍ ቅዱስ ይዘህ ምንድን ነው ኢየሱስ ክርስቶስ ፈጣሪ አይደለም ብሎ መናገር፣ ይሄ ድንቁርና ነው። ልክ እንዴት ማለት መሰለህ እኔ ለምሳሌ የአንተን ቁርአን ይዤ አላህ አምላክ አይደለም ብዬ አላህ አምላክ አይደለም ነው የሚለው ቁርአን ብዬ እንደመምጣት ማለት ነው። አሁን እንደዛ በመጣ ድንቁርና እንዳይሆነ ማለት እንግዲህ አምላክ የሚለውን በራስ በቁርአን ስንስ ማለት ነው። ወይም ደግሞ መሐመድ ነቢይ አይደለም ብዬ እንደ መምጣት ነው። መሐመድ ነቢይ አይደለም በቁርአኑ መሰረት ማለት ቁርአኑ ላይ በቃ እንደ ነቢይ ነው የሚል እንደዛ የለም ብዬ እንደ መምጣት በፈጣጠው የመካድ ነገር ማለት ነው። ስለዛ ሙስሊሞች እባካችሁ መጽሐፍ ቅዱስ ላይ ኢየሱስ ፈጣሪ አይደለም አምላክ አይደለም፣ ብሎ እንደዚህ አይነት ፍጠጥ አድርጎ ጭራሽ ከፍጥረት በፊትም አይደለም። የእናንተ ደግሞ ከአሪዮስ የሚከፋው፣ አሪዮስ ቢያንስ ከፍጥረት በፊት ነበረ ብሎ ከሌሎች ፍጥረታት ማለት ነው፣ ቢያንስ ከሌሎቹ ፍጥረታት ከእነሱ ቀደም ብሎ ነበረ ብሎ ያስተምራል። ቢያንስ አሪዮስ አሪዮስ ከሙስሊሞች የተሻለው እንትኑ እሱ ነው። እና ከዛ አንጻር ልንመለከተው ይገባል። አሁን እኔ እንደዛ ስል ግን መሀመድ ነብይ ነው እያልኩኝ አይደለም። ያው ቢያንስ ግን በቁርአኑ ግን ነብይ ነው በቁራው መሰረት ሌላ ጥያቄ ካለ ወደ ሌላ ጥያቄ ደግሞ ሄደ። አታደርጉት ይበቃል። በቃ ይበቃል። ጀማ እግዚአብሔር ያክብርልን፣ መልካም አዳር። ሌላ ጊዜ ደግሞ ብቅ በል። ያው እንግዲህ ተመሰኝ እያወራን ስለሆነ ሰዎችም ላለማሰልቸት በቂ ነው። ሌላ ጥያቄ አንድ በጣም ብዙ ሰዓት ሰጥተነዋል፣ ግን እንደ አንድ ጥያቄ ደው ሰየፋችሁበል ጉንጫ አልፋ ክረከር ነው። ይህን ያህል ክፍል ይበቃቸዋል። አኬ ነገሻ ደ ይዛሉ። ደግሞ ይሄ እንግዲህ ያው ግልጽ የሆነ ነገር ተመልክተናል ብዬ ያስባለሁ። አሜን አሜን። አሁን መጠየቅ የምፈልገው እኔ እስልምና ላይ የሚሰሩ ክርስቲያን ወንድመቶች እንዴት ነው ከሙስሊሞች ጋር በዚህ ሁኔታ ሲከራከሩ የሚውሉት ነው? በጣም አስቸጋሪ ነው። በጣም በጣም በጣም በጣም ይሄ ጭቅጭቁ በጣም አደገኛ ነው። በጣም አደገኛ ነው። ከፕሮቴስታንት ጋር የተሻለ ነው ብዬ አስባለሁ። እንደ ለመወያየት ቢያንስ የተሻለ ነው ሙስሊሞች ጋር በጌታ ስም ጭቅጭቁ በጣም ጭቅጭቅ ብቻ አይደለም፣ ኢግኖረንት ይሄ ኢግኖረንት መሆን ጉዳዮች ላይ ምናምን አለ። ቀጥታ በግልጽ እየተጻፈም የመካዱ ነገርም በፈጣጣው ስላለ እሱ እሱ በጣም አስቸጋሪ ያደርገዋል። አሮ ነው እንግዲህ ሁሉም ሁሉም እስላም እንደዛ ነው እንደዛ ይሆና ይሆን አላወኩም። ሁሉም ሙስሊም ልክ በዚህ መልኩ የሆነ የሚወያየው እንጂ እስኪ እናያቸው ይሆናል። እንግዲህ ምናልባት በሰፊው ወደ እነሱ ምን መጣ ከሆነ ግን ዛሬ ያየኋቸው ግን ትንሽ አድርቅ ናቸው። ቸው ይቻጠሩ ነው እንቃን መሰለኝ። እኔ ትንሽ ደከመኝ እና ቅድም በተነሳው ላይ ብቻ አንድ ጥያቄ ለመጠየቅ ያክል እነሱ ጥያቄ ለማቅረብ አንድም ማለት ከሰው ማለት ነው በመጽሐፍ ቅዱስ ላይ በስጋ ሞተ ተብሎ የተጻፈለት አንድ ሰው አለ ማለት? ቅድም እንትን እያለ ነበር እያደረቀ ነበር። እና በስጋ ሞተ በስጋ እንዲሆነ ተብሎ በመጽሐፍ ቅዱስ ላይ የተገለጸለት የለም ማለት ነው ከክርስቶስ በስተቀር ማለት ነው። በስጋ ተብሎ በስጋ ሞተ ተብሎ በ የምትለው ሜንሽን ያደርጋል ማለት ነው። ማንም በስጋ መጣ ከአባቶች ክርስቶስ በስጋ መጣ ተብሎ ለክርስቶስ በበበምለው ነው የሚገለጸው እና ለሰው ኖርማሊ ፍጡር ለሆነ ሰው ዝም ብሎ ፍጡር ለሆነ ሞተ ተብሎ ነው የሚገለጠው እንጂ ስጋው እንደዚህ በስጋ እንደዚህ ተብሎ አይገለጽል። መጽሐፍ ቅዱስ ላይም አንድ ማስረጃም ሊያመጡም አይችሉም በነገራችን ላይና ቀደም ሲያደርግ ስለነበረ ነው በስተመጨረሻው ስጋ ሞተ የሚል በቃ መጽሐፍ ቅዱስ ላይ የለም። ማለ ጨረስ ነው። ባሩኪ እንዲህ ቆይ፣ ሰላም ላንተ፣ ሰላም ሰላም፣ አኬዋ ሰላም ብያለው፣ ዲያቆን ሰላም ብያለው፣ የሆን ፓፓ ቆንስታንቲኖስ፣ አንትሽ እና ባሩኬ፣ ሁላችሁም ሰላም ለእናንተ ይሁን። አኬዋ ቃሎት ያሰማልን፣ ጸጋን ያብዛልን፣ እነ ቅዱስ ጳውሎስን በረከት ያደረ ሁላችንም ሰላም ብያለሁ። ያው እንግዲህ ከሙስሊም ወገኖቻችን ጋር ውይይቱ እንደዚህ ነው፣ በጣም አድካሚ ነው። በጣም እንደ ቀኖና ራሱ ይቆጠር ብዬ አስባለሁ። ለሚዋዩ ሰዎች ቀኖናቸውን በዚህ መጨረስ ይችላሉ። ምክንያቱም በጣም ብዙ ልፋትና ድካም አለው። ቲንክ ትልቅን በረከት ያገኙበታ ብዬ ደግሞ አምናለሁ። ይህንን ታግሶ ረጅም አመት ማገልገል ረጅም ሰዓት ታግሶ መመለስ፣ እንደምታየው ኢግኖራንስም አለ አቶ ደግሞ ፈጽሞ የክፍተት አለ። መጽሐፍ ቅዱሱን ፈጽሞ አይረዱትም፣ ቃላቱን አይረዱትም፣ ትርጉሙን አይረዱትም፣ ምን ማለት እንደሆነ እንኳን አይረዱትም። እና ይህን ሁሉ ክፍተት ነው የሚጠባው። ከፕሮቴስታንቱ ጋር አትሊስት ቤዚክ የሆነ የመጽሐፍ ቅዱስ እውቀት አለ። እዚ ጋ ግን ጠቅላላ በእስልምናው መነጽር ነው መጽሐፍ ቅዱስ ይነበረ። ስለዚህ በራሱ ያመጣው ትልቅ ክፍተት አለ። ያንን ብጅ መሙላት ራሱ በጣም አድካሚ ነው። ከዛ ደግሞ ክርስቲያኖች እንዴት መጽሐፋቸው ያነቡታል፣ ይረዱታል። በአውዳዊ ፍቺው ለምን ተነገረ? ለማን ተናገረ? ጌታ ምን ተጠይቆ ነበር ሲናገር? ሐዋርያቱ ስለ ጌታ ሲመሰክሩ ምን ተጠይቀው ነው? ጌታ ስራስ ሲመሰክር ምን ተጠይቆ ነው? የሚሆን ሁሉ ይሄ የፍሰቱን ታሪኩን ምናም ሁሉ ምንም አይዲያው የላቸውም። እና ይሄ በጣም በጣም አድካሚ ያደረገዋል። ለምሳሌ የሆኑ ኡስታዝ ናቸው ይመስለኛል። እንዲሁም ቪዲዮ ሰራበታለሁ ብዬ ጊዜ ስላጣው ነው አምላካቸው ኢየሱስ ክርስቶስ ያችን የእንቴማ እናት የዘብዴዎስን የልጆቹን እናት የልጆቹን ልጆቹን በግራና በቀኝ ልጆችን፣ አንዱን በግራ አንዱን በቀኝ ስትመጣ አስቀምጥልኛለችውን ሙስሊሞቹን ብለው ነው የሚረዱት። ይኸው በመንግስተ ሰማያት እኔ ማስቀመጥ አልችልም፣ ከኔ ጋር ልትሆኑ አትችሉም እያለ ነው በገነት ብሎ ተረድተውታል። የሚገርመው ነገር እና የኔን ጽዋ ሊጠጡ አይችሉም። በቀኝና በግራ ልጆች ቢቀመጡ ይህን እኔ የምቀምሰውን ጽዋ ሊቀምሱ አይችሉም። እና በቀኝና በግራ ማስቀመጥ የኔ ድርሻ አይደለም ብለዋል። በገነት በመንግሥተ ሰማይ ድርሻ ያለኝ እያለ ነው ብለው ተርጉሞታል። አሁን በጣም የሚገርም የሚያስቅም የሚያሳዝንም ነው። ይህን መጽሐፉን እንዴት እንደሚነበብ ራሱ አይዲያው የላቸውም እና አድካሚ ስለሆነ ብዙ ገዛና የእናንተንም አይ ቲንክ ብዙ የእናንተንም መምጣት ያንተን ሌሎችንም ወንድሞች እዚህ ላይ ማገዝ በጣም የሚያስፈልግበት ትልቁ ክፍተት ይሄ ነው ብዬ አምናለሁ። ሁለት ጥቅሶች ግን የተነሳው ላይ ልስጥና ላቁም አንብቤ ቅድም ምን ተብሏል? ኢየሱስ በአለማትን በፈጠረበት በልጁ ሲል ፈጣሪ አብ ነው እንጂ ፈጣሪ ልጁ አይደለም የሚል ነገር ልጁ ተናግሯል። መጽሐፍ ቅዱስ ግን ይህንን ደግሞ ራሱ ቆላሴስ ላይ ቅዱስ ጳውሎስ በመልእክቱ ቅድም እንዲነሳ ያሰብኩት ጥቅስ ነው። ቆላሲየስ 1 1516 ላይ ቆላሲየስ 1 1516 እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይልና፣ አስተውሉ። በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ይላል። በማ በልጁ ከፍጥረት ሁሉ በፊት ደግሞ ምንድን ነው አለ? ልጁ በኩር ነው ይላል። ቅድም አክ የጠየቀ ወንድማችንን ማለት ነው። እሱ በኩር ባይሆን እንዴት ነው ዓለማት በልጁ የሚፈጠረው? እርሱ ፈጣሪ ስለሆነ በኩር ነው። ፈጣሪ ፈጣሪ ስለሆነ ፍጥረትን ሁሉ ይቀድማል። ለእርሱ ጊዜም ገደብም የለውም። ለፈጥሯን ጊዜ ገደብ አለ ለፈጣሪ ግን ፈጣሪ ስለሆነ ያልኖረበት ዘመን የለም። ስለዚህ እርሱ በኩር ነው ተባለ። ከፍጥረት ሁሉ ነው የሚለው አስተውሉ። ከፍጥረት ሁሉ በኩር ነው ያለን የነበረ ነው ማለት ነው። ሁሉ ደግሞ በእርሱና ለእርሱ ተፈጥሯል ይላል። ስለዚህ እርሱ ከፍጥረት ሁሉ በኩር ነው። ታ ደግሞ እርሱ ለእርሱ ተፈጥሯል። እርሱ ደግሞ ራሱ ፈጣሪ ነው ይላል። ስለዚህ ፈጣሪ የሚለው በኩር የሚለው ዓለማት ሁሉ ከመፈጠሩ በፊት እርሱ የነበረ ነው ከተባለ፣ መለኮት ነው አምላክ ነው ገዥ ነው ሁሉን አድራጊ ነው የሚለው ሁሉ እኮ እንትን አብሮ ይይዛል ማለት ነው። እና እነዚህን ሁሉ እንግዲህ ማስረዳት በጣም ከኛ ይጠበቃል፣ ልፋት አለው። ግን ሸክሙን ከተጋገዝን ከሁሉም ጋር ልፋቱ ይቀንሳል ብዬ አምናለሁ። እና እነ ማማዬም እነ ቆስጦንጢኖስም እነ የውሃድዬም እነ ቤትሻም በጣም በእስልምና ላይ የሚሳተፉ ወንድሞቻችን እህቶቻችን በጣም በጣም እነ ቢኒ ትልቅ ክብር ይገባችኋል ብዬ አምናለሁ እና እግዚአብሔር እነሱንም ያበርታልን። እናንተንም ደግሞ እንደዚህ በዚህ ሁኔታ ደግሞ ማገዛችሁ ደግሞ በጣም ትልቅ ነገር ነው። ትልቅ ሸክም ነው የምትሸከሙት ብዬ አምናለሁ። አመሰግናለሁ። ስላረዘም ይቅር በሉኝ። ግሪስትል እግዚአብሔር ያክብርልን። ዲያቆነ እግዚአብሔር ያክብርልን። ሰላም በሉን። ኮንስታንቲኖስ ባሮካ አንትሽ ሰላም ለሁላችሁ፣ እንዴት አላችሁ? ልክ ስንጨርስ ሰላም እንባባለ ገና ምንገርም ሰዎች ምን ታረጋለ? ቀጥል ቀጥል። እንዴት ናችሁ ወንድሞቼ? ሰላም ይያሉ አኪ ቃሎት ያሰማልን። በጣም ደስ ይላል። እግዚአብሔር ያክብርልን። በጣም ጸጋ ነው፣ ያብዛልን። ወንድማችን ትልቅ ተልከ ሸክም እያቀለልክልን ነው። በእንደዚህ አይነት መንገድ ፔናችንንም ስለተሰማ ደስ ብሎናል። በጣም አይ ቲንክ እንዲሁም ቀላሉን ሰውን ያገኘው እንዲሁም መልካሙን ሰውን ያገኘው። ይህን ማስበው ጀማል በውስጥ እኔን ያወራኛል፣ በጣም ያደርቀኛል። ከክርስቲያን ፋሚሊ ነው የመጣው እሱም ደሩ አባቱ ካህን ናቸው መሰለኝ፣ እንዲሁም እንደዛ ብሎኛል። እና ብዙ ስራ መሰራት አለበት በእንደዚህ አይነት መልኩ ብዬ አስባለሁ። አይ ቲንክ ዛሬ በጣም ብዙ ካፊር እንደሚበዛ አምናለሁ። ብዙ ተምራችኋል። ጀማልም ጸጥ ብሎ ነጠ ውስጥ እናወሯለን እንደሚለም ግን ሁላችሁንም በዚሁ አጋጣሚ ሰላም እያለሁ ከሰር ያላችሁትም ያጀማ ሰላም ብለናል። የቤታችን ባህር እዚያ መጣ ነው። ኤኒዌይስ በርቱ፣ ልንቀጥሉ ይልመድባቸው። እንደዚህ ነው። እንዲህ እስልምና ላይ የሚሰሩ ልጆች ከነሱ ጋር እንደንዲ ሲኖሩ መሀል ላይ ከነሱ ጋር እንዲወያዩ ትንሽዬ ክፍተት መፍጠር ለነሱ፣ እነሱም እንዲናገሩ ማለት መጽሐፍ የእነሱ መጽሐፍ ሲገለጥ አንዳቸው አይቀመጡም። እዚህ ማለት ነው ዘለው ነው በእርግጎው የሚጠፉት። እንዲ አይነት ነገር አለ። በጣም በርቱልኝ አባቴ፣ በጣም ደስ ብሎኛል። አኬዋ እወድሃለሁ ወንድሜ። አንሳ ሲደወል ትላለሽሽ እስቲ እንትን እንላለን፣ እንደ ውላለን ብሮስኪ ንዩ ዜ ክብርልን። አኬ ቃለ ህይወት ያሰማልን ብያለው። ቃልዮት ያሰማልን። አሪፍ ውይይት ነበረ። ግን እኔ እንደ ሀሳብ ውይይቱ ጠለቅ ብሎ ወደ ውይይቱ ሳይገባ ፊት ቪዲዮ እየከፈቱ አፋቸውን ቢያሳዩን አሪፍ ነበረ። ልክ እንደ አሽራፍ ማለት አድካሚ ነው የሚሆነው። እየተቃመ ከሆነ ውይይቱ የሚቀጥለው፣ መጽሐፍ ቅዱስ እየተነበበ አንተ ትደክማለን፣ እነሱ አይደክሙም እና መጀመሪያ ቪዲዮ ከፍተ አፋችሁን አሳዩንም እያሉ ማውራት ነው የሚሻለ። ዛ ድክም ነው የሚሆነው እሱ ከባድ ነው ይላል። እኔ ባሮካ ግን አለ።